አለይኩም ዋላምቱላ ወበረካቱ። ውድ እና የተከበራችሁ ዳ ቤተሰቦች ባላቸው ሰላማችሁ ተለፈፍ ይበል። እስኪ ብስኩት አቦካት። ረመዳን ረመዳን ላይ ብስኩት ና ሳሳ ሾርባ ከሌለ በጣም የሚደብረው ሌላ ከባድ ምግብ ስለማይገባ ነው። ብስኩት አቦካት ብዙ አይነት ነው ያለው። እስኪ የራሴ ሞያ ቀለል ያለ ለጃርግ የሚሆን ቀለል ያለ ብስኩት አቦካት ቤባሽ

ከተከታተሉ ማለት ነው። ቪዲዮ ላይክ አድርጉ ላይክ አድርጉ። ዱቄት ያው ዱቄት ያስፈልገናል። እንደ እንደ ቤተሰብ ግማሽ ነው።

ስቲክ ባጋጣሚ አዘጋጅቻለሁ እዚህ ጋር እዚህ ጋር እኔ ምን የሚባለው ይሄ እርሾ ነው ማለት ነው። እርሾ አዘጋጅቻለሁ። ጨው አዘጋጅቻለሁ። ስኳር ብዙ አዘጋጅቻለሁ። ዘይት ትንሽ አዘጋጅቻለሁ። ጥቁር አዝሙድ ትንሽ አዘጋጅቻለሁ። ወደ አሰራሩ እንሄዳለን ማለት ነው። አንድ ማንኪያ እስኪ አንድ ማንኪያ አንድ ማንኪያ እርሾ ሁሉ በጣም ሳት ሞሉት። አንድ ማንኪያ እርሾ እብዙ ቤተሰብ ያላችሁ ግማሽ አሉት። እ በመቀጠል ደግሞ ቤኪንግ ፓውደር አጣፍቃለች ማንኪያ ታደርጋላችሁ። ብዙ ሰዎች ብዙ ያደርጋሉ ብያለሁ። እኔ ብዙ አላደረግም፣ ግን እንደ ቤተሰብ ስላልኳችሁ ግማሽ አርጎላቸው ዘይት አዘጋጅቻለሁ ብያቸዋለሁ። እንደነገርኳት ሰው በዘይት ነው የሚያበካው። እኔ ግን ዘይት ላይ ትንሽ ትንሽ ትንሽ ካሜራ ነት አንድ ጊዜ ከፈለላችሁ ዱቄት ዱቄቱ ማለት ነው፣ ያጣፍጣል። አንድ ማንኪያ ዱቄቱን ታደርጋላችሁ። ወተት ካሉ ወተቱን አሉ። ለዚህ ዱቄቱን ነው የምጠቀመው። ሀባ ሶዳ፣ ጥቁር አዝሙድ ያጣፍጣል። እኔ ግን ልጆቹ ስለማይወዱ ብዙ አልጠቀምም። ግን ባከችም ደስ ይለኛል። ግን ምንም ለማሳያት ከሚል ልጆቹ አይወድም። ይሄ ጥቁር አዝሙድ ተፈታላችሁ

እንዳይቀጥልባችሁ በጣምም እንዳይደንቅባችሁ ከምንም በላይ ብስኩት ደግሞ ማሽት ትወዳለች። ውዶችዬ፣ ረሳሁ ረሳሁ ረሳሁ ትንሽ ትንሽዬ ጨው ትንሽዬ ጨው። እስካሁን እያሸሁ ነው ያለሁት። ቪዲዮ እንዳይረዝም ብዬ ነው እንጂ እያሸሁ ነው ያለሁት። ጂቢ ገስኛለ ጂቢ እናት ተካፊያ ወዳችሁ፣ እንደዚህ አድርጌ እንደዚህ ነው እንደምታውቅ፣ ቢስኩት ግዴታ መታሸት ይፈለጋል። እንደዚህ ለስላሴነቱ እንትን አይደለም፣ ቀጭን አይደለም፣ ወፍራም አይደለም። እንደዚህ አድርጋችሁ ከድናችሁ ታስቀምጣላችሁ። በቀንሳ አንድ ሰዓት ቀዝቃዛ ከሆነ አንድ ሰዓት ነው ውዶቼ በዚህ መልክ አስቀምጨዋለሁ ሲል እንገናኛለን። የውዶቼ ብስኩት ኮፍ ብሎ ተገናኝተናል ማለት ነው። ባለው ነው በደጨጫ የለኝም ብቻ ያለች በአቅማችሁ ቤት ውስጥ ልሰሩ ይኸው ብስኩት ኮፍ ብላለች አፉ አንድ እንቁላል ክተቱ፣ እንዳትረሱ አንድ እንቁላል እንድመረስ ይችላል። አንድ እንቁላል ክተቱ። እሺ ብዙ ሰዎች እዚህ ጋር ዱቄት ነው የሚያደርጉት። ዱቄት ሲያደርጉት ዘይቱ ቶሎ ይቆሽሻል። ያ ዱቄቱ ዘይት ውስጥ ዘይቱን ያቆሽሸዋል። እኔ ግን ዘይት ነው የምጠቀሙ። ከዛ በፊት ወደ ዘይቱን ይልስት እህ ብስኩቴን እስከ ማስተካከል ድረስ ዘይት እየጋለልኝ ነው። ማድነው ነው ዘይት ጥጃለሁ። አሁን ወደ ብስኩት አሰራሩ እንሄዳለን። ሰታ ብዙ ዘይት ለበሽታ ነው፣ በሽታ ነው።

እንደዚህ እንደዚ የሚባለው የአማርኛ አላውቅም። እንደዚህ ስታረጉት ማለት ነው። ብዙ እንዳይቀጥንባችሁ፣ ሲቀጥን ደስ አይልም። ብዙ እንዳይቀጥንባችሁ፣ ብዙ እንዳይወፍርባችሁ። ታ ይሄ የሌላችሁ ሰዎች ራሱ በጠርሙስ በውሃ ብርጭቆ ባለው ያኔ ባለው ኢትዮጵያ ኮኛ በሻይ ብርጭቆ ነው እንደው የምናደርገው። ይሄ ይሄ የሚጠቀሙት እንደውም ሀብታሞች ናቸው እንጂ እኛ ድሃዎች አልነበረም የምንጠቀመው እና ባላችሁ ቤት ውስጥ ባልበት ባሎቻችሁ ሰርታችሁ አሉ አልቻችሁ ሰርታችሁ አብ ይሄ የለኝም ብለሽ እንትን እንዳትል። ያው ብዙ ቀጭን አለ ቢላ እኔ ግን ቢላ ቆርጠን እንመለሳለን። ቪዲዮ እንዳይረዝምብን ነው ቆርጠን እንገናኝ ምናምን ምላችሁ እንዳይረዝምባችሁ ነው ቪዲዮ እንጂ በቢላ ላሳያችሁ። በቢላ በቢላ ማሳየን ካላችሁ በሌላ ቀን በቢላ ያሳያችኋል ነው ዚህ መልክ ጨርሰን አቆራርጠን ማለት ነው። ይኸው በዚህ መልክ ብዙ ወፍራም አለ ብዙ ቀጭንም አይደለም። እናንተ እንደፈለጋችሁ ግን ደስ እንደይል ከፈለጋችሁ እንዳይቀጥ እንዳይወፍር። አሁን ወደ ዘይቱ ውዶችዬ፣ ዘይቱ ብዙ እንዳይግልባችሁ ብዙ ከጋለ ብስኩቱ ከላይ ብቻ ለብ ለብ ይላል። ስለዚህ መካከለኛ መሆን አለበት ዘይቱ ማለት ነው። መካከለኛ በቃ በጣም ከጋለ ዝም ብሎ ውስጡ አይበስልም። ከላይ ብቻ ለብ ለብ ይላል። መካከለኛ መሆን አለበት ዘይቱ። እንትን ዘይትን በዛ ማለት አለበት። ይሄ ብስኩት ምናምን ነገሮች እኮ ዘይት በጣም ይፈልጋሉ። ከድሀ ጋር ሄድም ግን አልሐምዱሊላህ በስ አላረባ በለ የሚለው ሰው ይሄ ይከብዳል ማለት ዘመን ነው። ግን ይሄ ቪዲዮ የት ሀገር ያላችሁ ሰዎች ስለምትከታተሉኝ ኢትዮጵያን እንከታተሉ ስላለ ቪዲዮን ከወደላሽን ላይክ አድርግ። ከመጨረሻ ሲጠበስ ደግሞ እንገናኛለን። እዚህ ሲደርስ ያው እንገለብጣል ማለት ነው። በእናንተ በፈለጋችሁት ከረ፣ እኔ ግን በጣም ሲቀና ደስ አይለኝም። እንደዚህ ነው በቃ እንደ ሲደርስ እንገለብጠዋለን ማለት ነው። ይቀላል የማታውቁ የለም። አስተኒሽ አሰራሩ ነው እንጂ አንዳንድ ሰዎች በጣም ድምቅ ሲሉ ደስ ይላል። ታዲያ ለግል ብዙ ደስ አይለኝ ሳምቡሳ ራሱ ብዙ ቀልታ ሲል ደስ አይለኝ እና ሌላ ደግሞ ተጨማሪ ያላሳየኋችሁ ያለ ኮመንተሮች እኮ ብቻ ያው እናንተ ንማም ብሏችሁ አው አረ እንዴ፣ በዲስትሮ ነው የሚጠብሰው ማለታችሁ አይቀርም ከሊወሊ ከሊ ወለ ሰው ባለው ነው። በድስት አዎ፣ በድስት ነው የምጠፋው። ባላችሁት ነገር ኩሩ በሌላችሁት እንዳትኮሩ። ሌላቸውም ግን መጥቶ ኮመንት ላይ ኧረ እንደዚህ አይደለም፣ አረ እንደዚህ አይደለም ይላሉ። እንትን ይሁን መንዲር እዚህ ጋር አዘጋጁ። በቃ ኢንሻአላ ወጣ፣ ትንሽ ነው የቀረው። ኢንሻአላ ሳወጣ ደግሞ አሳያቸዋለሁ። ስም ፈጥረም እናሳያቸዋለን። እስከ መጨረሻ ከኛ ጋር ነው ሎቲ ነው እንደምታዩ አይን በአይን ማለት ሳልዋሽ ምን ሳልል